ከተወለድኩ እስከ ዛሬ ድረስ ሶፍመርን የመሰለ አስደማሚ አስደናቂ ቦታ አይቻለቅም። መልካም ጠቅላይ ሚኒስትር አብይ አህመድ በቅርብ የሶፍ ዑመር ዋሻን አስመልክተው ቦታው ላይ ተገኝተው የሰጡትን ስሜት ነበረ ቀደም ብለን ያጋራ ናችሁ ስለዚሁ ጉዳይ በተለይ ደግሞ በማህበራዊ ትስስር ገጾቹ በርከት ያሉ የቱሪዝም መዳረሻ ስፍራዎችን በማስጎብኘት ቦታው ድረስ ሄዶ ቀርጾ በማሳየትም የሚታወቀው ሰኢድ ሟኒ ወይ ደግሞ በ ሚዲያ ስሙ ሰያ ኢትዮጵያን እንጋብዘዋለን። ባሌ ደጋግሞ ሄዷል፣ ሶፍ ዑመርም እንዲሁ ደጋግሞ ሄዷል። አዲሱን የባሌም የሶፍ ዑመርን ገጽታ እንዴት አግኝቶት ይሆን? እሱ ደግሞ የሚሰማውን ትንሽ እንዲያውራን ብናድርግ ጥሩ ነው። የተለየም ገጠመኝ እንዳለው ሰምተናል። ስለዚህ ከሱ ጋር ደግሞ ቆይታ እናድርጋለን ማለት ነው። ሰላም እንዴት አለ? ሰላም ለአንተ ይሁን ሰለሞን፣ እንዴት አለ አለው። ደና ስለተገናኘን ደስ ብሎኛል። በጣም እኔም ስለጋበዛችሁኝ በጣም አድርጌ አመሰግናለሁ። ሰለሞን ስራ እንዴት ነው? ጉዞ ታደርጋለህ። ብዙ ጊዜ እንግዲህ ድካም ይኖራል እና ምናልባት ቦታው ላይ ስትደርሱ በምታዩት ነገር ድካሙ ይጠፋል። የእኛ ስራ ው ትንሽ ድካም አለው እንዳልከው ምልህ ያው ብዙ ሀገር ትጓዛለህ በሰማይም በምድርም ብዙ ዴስቲኔሽኖች ላይ ትደርሳለህ ና ያው ትንሽ ድካም አለው፣ ግን ስራችን ስለሚያስደስትና ስለሚያረካን ድካም አለው የሚባል አይነት የስራ አይነት ይሄ፣ ደስ የሚል ስቃይ አይነት ይመስለኛል። የናንተ ስራ ጥሩ አገላለጽ ገልጸዋል። ደስ የሚል ስቃይ የሚለው ይገልጸዋል። የእኛ ስራ እውነት ለመናገር በተለይ ወዶና ፈቅዶ ለሚሰራው ሰው ዓለም የሆነ ትልቅ እጅግ በጣም የሚያረካ የምትደሰትበት፣ የምትረካበት አይነት ስራ ነው እና እኔ በግሌ ስራዬን በጣም ነው የምወደው። ብዙም ሰዎች አብሮኝ የሚሰሩ ወዳጆቼም አብሮኝ ያሉት አካባቢ ላይ ያሉ ሰዎች በሙሉ ስራቸውን ወደወት ነው የሚሰሩት። ስራው በራሱ የሚወደድ ደስ የሚል ስራ ነው። እሺ አዲሱን ባሌን እንዴት አገኘኸው? ምናልባት ከሶስት ከሁለት ወር በፊት ወደ ቦታው ሄደህ እንደነበር ሰምቻለሁ እና ከአንተ በላይ መቼም ስለ ባሌም ስለ ሶፍ ዑመርም የሚነግረን ሰው ያለ አይመስለኝ ምክንያቱም ብዙ ጊዜ ተመላልሰሃል ና ከስሜትህ ብጀምር ደስ ይለኛል። ሰያ እንግዲህ ባሌ የባሌ ተራሮች ብሔራዊ ፓርክ እንደዚሁም ደግሞ የሶፍ ዑመር ዋሻ እኔ በጣም ብዙ ታሪክ ያለኝ ቦታ ነው። እዛ ወደዛ አካባቢ ለመጀመሪያ ጊዜም ሲሄድ በጣም ብዙ ብዙ አድቬንቸር አድርጌ እነዛን ቦታዎች ለማየት ብዙ መስዋዕት ከፍያለሁ። በተለይ ጉዞ ታሪክን በመጀመርበት ጊዜ በጣም ብዙ ታሪክ ከፍያ የሄድኩባቸው ቦታዎች ናቸው እና አሁን ደግሞ በዚህ ልክ እንደዚህ ሆነው ማየቴ በእውነቱ በጣም የሚያስደስት ነው። በጣም በጣም ደስ የሚል ነገር ነው። ባለፈው እየተሰራ ፕሮጀክቶች እየተሰሩ ለመሄድ እድል ገጥሞኝ ነበረ የዛሬ ምናልባት ሶስት ወር ምናምን አካባቢ እና ምን ሊሆን ይችላል እያልኩ እያሰብኩኝ ነበር እና በዚህ ልክ ይሆናል ብዬ አልጠበቅኩኝም ነበረ። በጣም የሚያምር በጣም ደስ የሚል በጣም የሚያረካ ነገር ነው ያየሁት። ብዙዎች እንግዲህ ስጠይቃቸው በስራ አጋጣሚ በተለይ ቱሪዝም ላይ የሚሰሩ ሰዎች ምርጡ የቱሪስት መዳረሻ ስፍራችሁን ንገሩኝ ስላቸው ባሌን ሳይጠቅሶ አያልፉም እና ከመጀመሪያዎቹ ምርጫዎቻቸው መካከል ቀዳሚው ነው። በብዙ መንገድ በተፈጥሮም በመልካ ምድራዊውም ብቻ ተፈጥሮ አድልቶለታል ከሚል ጀምሮ ማለት ነው እና ከብዙዎች አፍ ለምንድን ነው ይሄ የሚደመጠው? ባሌ፣ የባሌ ተራሮች ብሔራዊ ፓርክ ሰዎች እንዳሉ ኢትዮጵያ ውስጥ እጅግ በጣም ለየት ያለ ምድር። አሁን ለአንተ እንደዚህ ብሎ ማስረዳት በተለይ በሬዲዮ አይደለም በቲቪ አይደለም ናሽናል ጂኦግራፊ መጥቶ ያን ቦታ ላስረዳችሁ ቢል እኔ በቃ ው ሲምስ ነው ልምልህ የምችለው ይመስላልህ። እችላለሁ እንጂ ያን ያህል ትልቅ ነገር አለው ማለት ለማስረዳት በጣም የሚከብድ የሆነ ቦታ ነው። ግን እንደ ዋሲን ጀነራል ለመረዳት ያህል ባሌ ለምሳሌ ወደ አራት አይነት የምድር አቀማመጥ ያለው ብቸኛው አፍሪካ ላይ እንደዚህ አይነት አቀማመጥ አለ ብዬ አላስብም። ያለም አይመስለኝም። ከባሌ አንጻር እንደዚህ አይነት በረሃማ፣ አምባማ፣ ጥቅጥቅ ያለ ጫካ የሆነ የተለያዩ አይነት ተፈጥሮዎችን የያዘ ፓርክ አለ ብሎ መናገር በጣም ይከብዳል። እዛ ስትሄድ አፍሪካ ላይ የሌለ የተለየ የሆነ ምድር ነው። በጣም እልም ያለ ውርጭ አለው። ወደ ታች ሰርቶ ወደ እልም ያለ በረሃ ነው። ወደ መሀል ስትመጣ ጥቅጥቅ ያለ ደን ነው እና የተለያየ አይነት የአየር ንብረቶችን የምታገኝበት ቦታ ነው። ኢትዮጵያ ውስጥ ዋይልድ ላይፍ አያለው ብለህ ሄደህ ያለምንም መሳቀቅ አይተህ ልትመጣበት የምትችለው ትልቁ ፓርክ ባሌ ነው። በአይን አሁን እያልኩ እኔ ስነግርህ እኔ አይኔ ላይ የሚዞረው የባሌ ክፍል አለ እና እንዴት አድርጌ አስረድቼ እችለዋለሁ? በቃ ስለ ባሌ ለመረዳት ስለ ባሌ ሰዎች የሚናገሩትን ነገር ለማየት፣ ለማረጋገጥ የሰው ልጅ መሄድ አለበት። እዛ ቦታ ላይ እንደ ሰማሁት አንድ የተለየ ገጠመኝም አለ። በተለይ ወደ ባሌ ስትሄድ አንድ የበላኸው እንጀራ እስካሁን ድረስ እሱን እንጀራ አላገኘሁትም በባካችሁ አፋልጉኝ ስትል ነበር። መልዩ የምትባለው ሀገር ገብተን በየ አይነት ነበር የበላነው። በጣም ትዝ ይለኛል። እሱ እንጀራ ብቻውን ጥብስ በለው እሱ እንጀራ እኔ የትም ኢትዮጵያ ውስጥ እስካሁን ዞር ያለው እንደሱ አይነት እንጀራ በልቼ አላውቅም። በጣም ደስ የምትል ትንሽዬ ከተማ ነሽ መልዩ። እንግዲህ ባለ ሄዶ ሶፍ ዑመርንም ሳየው መምጣት አይቻልም፣ እና ሶፍ ዑመርም ዋሻውን የማየት ቦታው ላይ ስራዎችን የመስራት እድል ነበረ። ከዛ ባለፈ ደግሞ እንዲሁ አዲሱ የሶፍ ዑመር ዋሻን እንዲሁም ገጽታውንስ እንዴት አየኸው? ሶፍ ዑመር ስንደርስ አካባቢ የሶፍ ዑመር የመሬት አቀማመጥ እንትኑ ፍጹም የተለየ ነው። እንደዚህ አይነት ነገር እኔ አይቼ አላውቅም። በጣም የተለየ ነው። በነገር ላይ ወደ ሶፍ ዑመር ገና መቅረብ ስትጀምር ምድሩ በራሱ እየተቀየረ ይመጣል። ተራራው እየተቀየረ ይመጣል። ይሄ በቃ ቅርጽ የያዘ ሰው ሰው የገነባው ነው የሚመስለው እና በጣም ፍጹም የሚያምር